የመጣሁት ከአዲስ አበባ ነው። መስራት የምፈልገው የእንቁላል ጣይ ዶሮ፣ የቄብ ዶሮ። ሰላም አላዘር ይባላለሁ። መስራት ያሰብነው ነው የቄብ ዶሮ እንቁላልጣይ ጣይ ዶሮዎችን ነው። ስለሰጠን እናመሰግናለን። ሰላም አብርሃም ይባላለሁ። የመጣነው ከአዲስ አበባ ነው። የእንቁላል ጣዮች ላይ ነው ትንሰር ያስብ ነው። ሽ ፍቅረማርያም ስንታየ ይባላለኝ ድንሰራ ያሰብ ነው ግማሽ ደግሞ በስጋ ዘርፍ ነው። አመሰግናለሁ። ሰንበቶ ይባላለሁ። የመጣት ከአሶሳ መስራትን ፈልገው በሶስቱን ጫጩት ማሳደግ ስጋና እንቁላል። እሺ መኪን ይባላለሁ። የመጣት ከአዲስ አበባ ነው። በዋናነት አሁን እያሰብኩ ያለት የእንቁላል ታይዶሮችን ለመስራት ነው። በቀጣይ ግን ብዙ ማሰብ ይመስላል። ሳሚ ይባላለው፣ ወይም ሳምሶን የመጣ ነው ከየትን ምለው መስራት የምፈልገው የእንቁላል ታይ ዶሮች ነው። ዞ ይባላል የመጣወት ከጅማ ነው። መስራት የምፈልገው የእንቁላል ዶሮ ላይ እና መጥኖ ላይ ነው። አመሰግናለሁ። ቤዘር ይባላሉ የመጣወት ከውልጣ ነው። የኬግሮች የእንቁላል ማለት ነው። እሱ መጠረ ሰላም። በረከት ይባላለሁ የመጣወት ከአዲስ አበባ ነው። መስራት የምፈልገው እንቁላል ታይ ዶሮች ነው። ሰላም ብሩክ ዛቸው እባላለሁ የመጣሁት ከአዲስ አበባ ነው። ያው ከፍቅረ ማርያም ጋር በጋራ ነው የምንሰራው የእንቁላል ጣይ እና የስጋ ዶሮ ነው የምንሰ እንታየው እባላለሁ ከአዲስ አበባ ነው የመጣት ምንም በዜሮ በዜሮ ዩቱብ ላይ ብቻ በማየት ነዋ። አድራሻ ፈልገን የመጣ ነው ግን ተሸውደን ነበር። ምን ማለት ነው? ዝግጅቱን ምኑንም ሳናውቅ እንዲሁ በሞራል ነበር የገባንበት። እኛውን ሀፍ ሄደናል ማለት ነው። እና መማሩ ኮርሱን ጎን ለጎን ባያዘጋጀው ኖሮ እዛ ቢሮ ስንመጣ እንትን ባትለን አናቀውም ነበር። ዝም ብለን ሰራተኛ ቀጥል እናሰራዋለን ብለን ነበር። አሁን ግን ምንም በጭራሽ በጭራሽ በጣም ከባድ ገና ምንም ምንም አልገባኝም። ሁሉም እና እገዛ እንዳይለየን ነው። እኔ ደስ ያለኝ ደግሞ ያው በእድሜ እንደምበልጠው አሰብኩና የት ከርሜ ነው የሚል ስሜት ተሰምቶኛል። ማለት ያው አሁን እዚህ ጋ ብዙ የሚያንሰውም አለ የሆነ ከፍ የሚልም አለ። እኔ እንደ ትልቅነቴ የተሰማኝ የሆነ እድሜ እንዳልተጠቀምኩበት አይነስም ለምን ምናልባት ከአምስት ዓመት በፊት አውቄው ወይ እዚህ እንትን ውስጥ ብገባ ኖሮ ዛሬ የተሻለ ደረጃ መድረስ ይቻል ነበር። እንግዲህ ገዛ እንዳይለየን ነው። እምነትን አስተምረናል። ደጋግመ እምነት እምነት እምነት የሚለውን ነገር እንግዲህ ለሁላችሁም እንደዛ እንደሚሆን ተስፋ አደርጋለሁ። ጀምረ ነው አልተከተሉን ነው ባልጣር ለመስራት ምፈልጉት በቃ ቡቫንስን ማኔጅ የሚያደርግላችሁ ማለት ነው። እናንተም ደግሞ ይኸው ይኸው በጣም አመሰግናለሁ። እውነት ለመናገር የዶሮ እርባታ ከፍተኛ የሆነ ሳይንስ እንደሆነ፣ በጣም ሰፊ የሆነ ሳይንስ እንደሆነ ተረድቻለሁ። እንዲህ በተለምዶ ዝም ብለን ልንሰራው የምንችለው ስራ እንዳልሆነ በደንብ አውቄያለሁኝ። በጣም ቤዚክ የሆኑ በጣም አስፈላጊ የሆኑ እስከዛሬ ማላቃቸውን ብዙ ሳይንሳዊ የሆኑ ትሬኒንጎችን ማለት እውቀቶችን ነው ማግኘት የቻልኩት። እና የሆነ ከመናገር ከአንድ ኮሚትመንት አንጻር ሃርድ ወርከርን ሃርድ ወርኪንግ የሆነ ስታይል ስላለ እሱን እሱን ሁሉ አይቼ ነው የመጣሁት። የጤና ባለሙያ ነኝ። እንደ ጤና ባለሙያነቴ ሰዎችን የቱን ሳይኮሎጂ ማየት የምችልበት እድል ስላለኝ በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ለሰዎች ማሳወቅ ለማሳወቅ ሰዎችን ለማውቃት የምታደርገው ጥረት የእውነት በጣም አሪፍ ነው። ሞር ደግሞ ፕራክቲካል ማድረግ ደግሞ የበለጠ ሰዎች የሆነ ነገር ይዘው እንዲሄዱ ያደርጋል ብዬ አስባለሁ። ምንም ጥያቄ የለውም። ሰንማር የዶሮ እርባታን መጀመር ከባድ እንደሆነ፣ ግን በደንብ ተደርቻለሁ። እና ለነበረን ቆይታ ቲማፑን በጣም ደስ የሚል ቲማፕ ነበር። በጣም ኤገር ነበር። የፈተና ኮምፒቴሽናችንም በሲላን አንተሸንዳ ግን አንደኛ ወጣል። ዞይ አህመድ እባላለሁ። የመጣ ነው ከጅማ ነው ከባለቤቴ ጋር እና ከዚህ በፊት ብዙ ስራዎችን ሰርተናል። የግል ቢዝነሶችን ነበር የምንሰራው እና በእህቴ አማካኝነት ነው ወደዚህ ስራ ልንገባ ያሰብ ነው። እና ዩቲዩብ ላይ ቲክቶክ ላይ በጣም ነበር የማየው ያንተ ነገሮች የምትሰራቸውን ነገሮች፣ እና እዚህ ከመምጣቴ በፊት ከዛ ነው ብዙ ነገር ያገኘሁት። አሁን ደግሞ እዚህ ስመጣ ደግሞ ከጠበቅኩት በላይ ሆኖ ነው ያገኘሁት። እና በጣም አመሰግናለሁ። ለውጡን ደግሞ ያው ጅማ መተካየር እናሳይሀለን። ኦልሬዲ 50 ፐርሰንት ጨርሰን የመጣ ነው እዛ ያለንም ፕሮሰስ እና ያለው ነገር እሱ ነው። እናመሰግናለን። ሰታችሁ እንቁላሉ ሲያድግ ታያላችሁ። ማለት አይደለም ሌሎች ነገሮችን እንዲያሳድግ ይጠቅማችኋል እንጂ እንቁላልን ከማሳደግ ጋር ተያይዞ በመነው ውስጥ ያሉ አሚኖ አሲዶችና ፕሮቲን ብቻ ነው ከፍተኛውን አስተዋጽኦ የሚጠቀመው። ከፕሮቲንም ደግሞ የበለጠ አሚኖ አሲዶችን የሚጠቀምበት እዚህ ጋር አንድ ሜጋ ማሳለ እዚህ ጋር ፊኒሽ አላለ ሜብሩ ደግሞ ይሄ አለ ምን ያክል ኳሊቲ እንዳለው ባላቀም ውስጥም አለ። ሌቦ በጠፋበት ጊዜ መጣ ማለት ነው። እዚጋ ቪታ ስትራስ አለ። ቪታ ስትራስ ለትራንስፖርቴሽን ሰዓትና፣ በአጠቃላይ ስትራስ ውጥቀት ናቸው፣ ተጠቀስ ናቸው ለሁሉ የሚሆን ነው። ኤክስቲሙላንት ከስሙ እንደምንረዳው ለእንቁላል ምርት ነው። እንቁላልን ለስቲሙሌት ለማድረግ በተለይ ምርት በቀነሱበት ሰዓት ላይ የሚጠቅመን ይሄ ያክል ምርት ጨምራል አይባል፣ ያግዛል።